ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን፣ የጠበቃ ዩሱፍ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? መንግስት በአዲስ አበባ እንደዚሁም ደግሞ በተለያዩ የክልል ከተሞች የግለሰቦችን ይዞታ ሀገራዊ ፋይዳ ላለው ፕሮጀክት ይፈለጋል በሚል ሰዎቹም በልማት ምክንያት ከቦታቸው ያነሳል፣ በምትኩም እንግዲህ ምትክ ቦታና ካሳ ይከፍላል። ይህንንም ቦታ ሀገራዊ ፋይዳ ላለው ፕሮጀክት በምደባ ነው እንግዲህ በአዲስ አበባ ከተማ አስተዳደር ደረጃ በካቢኔ ተወስኖ ነው ቦታው እንዲመደብ የሚደረገው። በክልሎችም እንግዲህ በክልሉ ካቢኔ በኩል እየተወሰነ በምደባ ይዘጋጃል። ለዛ ሀገራዊ ፋይዳ ላለው ፕሮጀክት ተብሎ አንደኛ ሀገራዊ ፋይዳ ያለው ፕሮጀክት ማለት ምን ማለት ነው? ሁለተኛ እዚህ ቦታ ላይ እናንተ ቅድሚያ የማልማት መብት ስላለን በይዞታችን መሰረት በአዋጁ በካሳ አዋጁ አዋጅ ቁጥር 1161 እንደዚሁም ደግሞ በደንብና በመመሪያው መሰረት ቅድሚያ የማልማት መብት ስላለን ይዞታችን ላይ እኛ ሊሰጥብን አይገባም፣ የገንዘቡ አቅሙ አለን፣ የኢኮኖሚ አቅሙ አለን፣ ማልማት እንችላለን ብላችሁ ጥያቄ በምታቀርቡበት ወቅት ይሄ ለሀገራዊ ፋይዳ ላለው ፕሮጀክት ይፈለጋል የሚለው የእናንተን ቅድሚያ የማልማት መብት ያስቀርባችኋል ወይ? ቀሪ ያደርግባችኋል ወይ? መንግስት ሀገራዊ ፋይዳ ላለው ፕሮጀክት እፈልገዋለሁ ስላለ ብቻ የእናንተን ቦታ የእናንተ ቅድሚያ የማልማት መብታችሁ ከአዋጅና ከመመሪያው አንጻር እንዴት ይታያል፣ የሚለው ነው። ጠቅለላ አድርጌ እምነግራችሁ እንግዲህ በአዋጅ ቁጥር 1161 ያም ማለት የመሬት ይዞታ ስለሚለቀቅበት የልማት ተነሻዎች መልሰው ስለሚቋቋምበት ሁኔታ በሚደነግገው አዋጅ ቁጥር 1161 2011 የሚኒስትሮች ምክር ቤት ባወጣው ደንብ ቁጥር 472 2012 እንደዚሁም የአዲስ አበባ ከተማ አስተዳደር ባወጣው መመሪያ ቁጥር 79 2014 መሰረት ማንኛውም ባለ ይዞታ በያዘው ይዞታ ላይ ቅድሚያ የማልማት መብት እንዳለው ይደነግጋል። ቅድሚያ ለማልማት መብት የሚፈቀድባቸውን ሁኔታዎች እና ማሟላት ስላለባቸው ሁኔታዎች ደግሞ በዝርዝር ተደንግጎ ይገኛል። እንግዲህ በዝርዝር ከተደነገጉት ውስጥ ቦታ የተፈለገው ሀገራዊ ወይም የከተማ አቀፍ ፋይዳ ላለው ፕሮጀክት ካልሆነ ብቻ ለቅድሚያ የማልማት መብት እንደሚፈቀድላችሁ ነው በመመሪያው የተደነገገው። ይህ ማለት እንግዲህ ቦታውን መንግስት ሀገራዊ ፋይዳ ላለው ፕሮጀክት እፈልገዋለሁ ካለ የእናንተ ቅድሚያ የማልማት መብት ይነፈጋል ማለት ነው፣ አይፈቀድላችሁም ወይም አይሰጣችሁም ማለት ነው። ቅድሚያ የማልማት መብት ደግሞ ምንድን ነው የሚለውንም በተመለከተ በራሱን የቻለ በአዲስ አበባ ከተማ አስተዳደር የወጣ መመሪያ አለ። ይሄ ምንድን ነው? ሀገራዊ ፋይዳ ላላቸው ፕሮጀክቶች መስተንግዶ መመሪያ ነው። በዚህ መመሪያ መሰረት እንግዲህ ሀገራዊ ፋይዳ ያላቸው ፕሮጀክቶች ምንድነው ወይም ደግሞ ሀገራዊ ፋይዳ ያላቸው ፕሮጀክቶች መታየት ያለባቸው መስፈርቶች ምንድናቸው? አንድ ፕሮጀክት ሀገራዊ ፋይዳ አለው ብሎ በምደባ ቦታ ለመመደብና ሌሎች ሰዎችን ከዛ ከቦታቸው ላይ አስነስቶ ለዚህ ፕሮጀክቱን ላቀረበው ድርጅት የሚሆን ግለሰብ ያንን ቦታ ለመስጠት የሚታዩ መስፈርቶች ምንድናቸው የሚለውን በዝርዝር አስቀምጦ እናገኘዋለን። ይሄ መመሪያ እንግዲህ ምንድነው የሚለው በትንሹ መሬቱ ለበርካታ የሀገር ውስጥ ዜጋ የስራ እድል የሚፈጥር አስር ሜትር ስኩዌር ቦታ የሚፈልግ ፕሮጀክት በዝቅተኛው አንድ ሰው የሚያሰማራ ከሆነ ይላል። ወይም ደግሞ ከአገልግሎቱ እዛ ቦታ ላይ በዛ ፕሮጀክት እንግዲህ ያ ፕሮጀክት ወደ ስራ ገብቶ ከሚሰጠው አገልግሎት ወይም ደግሞ ከሚያመርተው ምርት በዝቅተኛው ከሃምሳ ፐርሰንትና በላይ የውጭ ምንዛሬ የሚያፈራ መሆን አለበት፣ ያ ፕሮጀክት ወይም ደግሞ የውጭ ምንዛሬን የሚያድን መሆን አለበት። ሀገሪቱ የምታወጣውን የውጭ ምንዛሬ በዚህ መጠን የሚያድን መሆን አለበት። ወይም ደግሞ ፕሮጀክቱ ሌላ የኢንቨስትመንት ካፒታል ከውጭ የመሳብ አቅም ያለው ከሀገር ውስጥም ሊሆን ይችላል የመሳብ አቅም ያለው መሆን አለበት። ለምሳሌ ከአንድ ሀገር በላይ የሚሰራ ዓለም አቀፍ ኩባንያ ሊሆን ይችላል። ማንኛውም የውጭ ወይም ዲያስፖራ ኢንቨስተር ከፍተኛ ካፒታል አምስት መቶ ሚሊየን እና በላይ የብር ምጣኔ ያለው ይዞ የሚመጣ ከሆነ ይህም እንደ ሀገራዊ ፋይዳ እንዳለው ፕሮጀክት ይቆጠራል። ሌላው የሀገር ውስጥ ባለሀብት ሆኖ የሚያሰማራው ካፒታል በሀገሪቱ ኢንቨስትመንት ማድረግ እምነት የሚያሳድር ማለትም 500 ሚሊዮን እና በላይ ብር ኢንቨስት ለማድረግ የቀረበ ፕሮጀክት ወይንም ፕሮጀክቱ በመንግስትም ሆነ በግል ባለሀብት ባልተሸፈነ እና ከፍተኛ የሆነ ኢኮኖሚያዊ እና ማህበራዊ ፋይዳ ያለው ለመሆኑ ሲታመንበት ወይንም ለሀገራዊ ገጽታ ግንባታ የጎላ ድርሻ ያለው የአዲስ አበባን ሀገራዊ፣ አህጉራዊና ዓለም አቀፋዊ ሚና እንደሚያጎላ የሚታመንበት ወይንም በመሰል ደረጃ የሚታይ ሌላ ፕሮጀክቶችን ያካትታል፣ ነው እንግዲህ የሚለው። ዝርዝር ሀገራዊ ፋይዳ ላላቸው ፕሮጀክቶች ቅድመ ሁኔታዎች ምን መሟላት አለበት? የክትትል ሂደቱ ምን ይሆናል? እንዴት ሀገራዊ ፋይዳ ያለው ፕሮጀክት ቦታውን ለመመደብ ግምገማና አፈቃቀድ ሂደቱ ምን ይሆናል? እንደዚሁም ደግሞ ቦታውን ከተቀበለ በኋላ አፈጻጸም ክትትልና ግምገማው ምን መሆን አለበት፣ በሚል እንግዲህ ይሄ መመሪያ በዝርዝር ያስቀምጣል። ይሄ ሀገራዊ ፋይዳ ያላቸው ፕሮጀክቶችን መስተንግዶ መመሪያ ማለት ነው። ስለዚህ በዚህ አግባብ ነው እንግዲህ እነዚህ ናቸው ሀገራዊ ፋይዳ አለው አንድ ፕሮጀክት ለማለት እና ሰዎችን ከቦታቸው አስነስቶ ለዛ ድርጅት ወይም ለዛ ግለሰብ ለዛ ካምፓኒ ለመስጠት መታየት ያለባቸው ሁኔታዎች እነሱ ናቸው። እንግዲህ ብዙ ሰዎች የሚያቀርቡት ቅሬታ ምንድን ነው? ሀገራዊ ፋይዳ ላለው ፕሮጀክት አይደለም ቦታችን እየተሰጠ ያለው ወይም እየተወሰደ ያለው ለተመሳሳይ ጉዳይ ነው ያንን ይሄ ሰው ይሰራዋል የተባለው፣ ይሄ ድርጅት ይሰራዋል የተባለውን ይገነባዋል የተባለውን ስራ እኛ መስራት እንችላለን እና ቅድሚያ የማልማት መብታችን፣ ሀገራዊ ፋይዳ የተባለው ቅድሚያ የማልማት መብት ጥያቄ እንዳናነሳና ወደ ክርክር እንዳንገባ እንጂ በእርግጥም ሀገራዊ ፋይዳ ያለው ፕሮጀክት ሆኖ አይደለም በሚል ብዙ ጊዜ ቅሬታ ይነሳል። ነገር ግን ሀገራዊ ፋይዳ ላለው ፕሮጀክት ካልሆነና ያ ካልተጠቀሰና በቀላሉ እዛ ቦታ ላይ ተነሱ ላይ በልማት ምክንያት የምትባሉ ከሆነ ቅድሚያ የማልማት መብት ጥያቄ ማቅረብ ትችላላችሁ። በመመሪያው መሰረት በመመሪያው መሰረትም እንግዲህ ቅድሚያ የማልማት መብት የሚፈቀድባቸውን ዝርዝር ሁኔታዎች የመመሪያ ቁጥር 79 2014 በአንቀጽ 6 ስር ቅድሚያ የማልማት መብት እና የሚፈቀድበት ሁኔታ በዝርዝር ይደነግጋል። ቅድሚያ የማልማት መብት ለመፍቀድ መሟላት ያለባቸው ጠቅላላ ሁኔታዎች በሚል በዝርዝር ያስቀምጣል። ቅድሚያ ለማልማት እንግዲህ ባለ ይዞታዎች ወይም ቦታ ያላቸው ሰዎች ማሟላት ያለባቸው ሁኔታዎች ምንድን ነው? ትንሽው ለልማት በሚፈለገው ቦታ ላይ ህጋዊ ባለ ይዞታ መሆኑን አለበት በጋራ ቅድሚያ ለማልማት ጥያቄ የሚያቀርቡ በሰነዶች ማረጋገጫና ምዝገባ ተቋም የተመዘገበውን ሊያቀርቡ ይገባል። በከተማው ዝርዝር ፕላን መሰረት በግል ወይም በጋራ ለመገንባት አቅም እንዳላቸው መጠኑ በቦታው ለሚደረገው ግንባታ ከሚያስፈልገው አጠቃላይ ወጪ 10 ፐርሰንት ያላነሰ የአቅም ማሳያ በዚህ ሂሳብ ማስቀመጥ ወይም የግል ገንዘብ ዝውውር ማስረጃ ከዚህ ገንዘብ ጋር ወይም ተመጣጣኝ የሆነ የንብረት ግምት በማስያዣነት ማቅረብ አለባቸው። እንደዚሁም በተናጠንም ሆነ በጋራ ቅድሚያ ለማልማት የጠየቁ ሴቶች ወይም አካል ጉዳተኞች ሲሆኑ አቅም እንዳላቸው መጠኑ በቦታው ለሚደረገው ግንባታ ከሚያስፈልገው ወጪ ሰባት በመቶ ያላነሰ የአቅም ማሳያ በዚህ ሂሳብ ሲያስቀምጡ የሚግል ገንዘብ ዝውውር ማስረጃ ወይም ከዚህ ገንዘብ ጋር ተመጣጣኝ የሆነ የንብረት ግምት በማሳያነት ማቅረብ አለባቸው። አካል ጉዳተኞች ሴቶች ከሆኑ አስር ፐርሰንት ማሳየት አይገባቸውም። አቅም አቅማቸውን ሰባት በመቶ ወይም ሰባት ፐርሰንት እንዳላቸው ማሳየት ይጠበቅባቸዋል። እንደዚሁም በፕላኑ መሰረት ቅድሚያ ለማልማት ለአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የልማት እቅድና ማመልከቻ አቅርቦ የተፈቀደበትን ደብዳቤ ማቅረብ አለባቸው። ለቦታው የተዘጋጀ በፕላንና በተቀመጠ የግንባታ የጊዜ ገደብ ውስጥ ገንብቶ ለማጠናቀቅ ከመሬት አስተዳደር ቢሮ ጋር ውል መግባት ይኖርባቸዋል። እንግዲህ ቅድም እንዳልኳቸው ቅድሚያ ለማልማት ከፕላን አንጻር መታየት ያለባቸው ሁኔታዎች በዚህ በመመሪያ ቁጥር 79/2014 አንቀጽ 6 ንኡስ አንቀጽ 3 ስር በግልጽ ይደነግጋል። ቦታው የተፈለገው ሃገራዊም ከተማ ፋይዳ ከተማ አቀፍ ፋይዳ ላለው ፕሮጀክት ልማት ካልሆነ ይፈቀዳል። በቦታው ላይ የሚከናወነው ልማት በግል ወይም በጋራ ለማልማት በቢሮው ሲፈቀድ በግል ወይም በጋራ ለማልማት ተነሽ የያዘው መሬት መጠን ቅርጽን ታሳቢ ሳያደርግ በዝርዝር ፕላኑ ከተቀመጠው አነስተኛ ስፋት እኩሉ ወይም በላይ መሆን አለበት። ስለዚህ እንደዚህ እያለ እንግዲህ ይደነግጋል። ስለዚህ ቅድሚያ የማልማት መብት አቅርባችሁ ጥያቄ ውሳኔ ያሰጣጡ ምን ይሆናል የሚለውንም በዚህ መመሪያ በአንቀጽ ስድስት ሙሳ አንቀጽ አራት ስር በግልጽ ተደንግጓል። ቅድሚያ የማልማት ጥያቄ ያላቸው ባለ ይዞታዎች ቅድሚያ የማልማት ጥያቄያቸውን እንዲያቀርቡ በጽህፈት ቤቱ በኩል በክፍለ ከተማ ወይም በወረዳው አስተዳደር ማስታወቂያ ሰሌዳ ላይ ጥሪ ይደረግላቸዋል ይላል። በግሉ ወይም በጋራ ቅድሚያ የማልማት ጥያቄ ለቢሮ የሚቀርበው ቦታው ለልማት እንደሚፈለግ ከነዋሪዎች ጋር ውይይት ከተደረገበት ጊዜ ጀምሮ ባሉት ስልሳ የስራ ቀናት ውስጥ መሆን አለበት ነው የሚለው። እንግዲህ በቀረበው ጥያቄ መሰረት ቢሮ ወይም የአዲስ አበባ ከተማ አስተዳደር ቢሮ በሰላሳ ቀናት ውስጥ የቀረበውን ሰነድ በማጣራት እንዳስፈላጊነቱ የሽንሻነው ስራ መስራትን መወሰንና የተወሰነውን ውሳኔ በሰባት የስራ ቀናት ውስጥ በጽሁፍ ለጥያቄ አቅራቢው ሰው ምላሹን ማሳወቅ አለበት። እንግዲህ ቅድመ ሁኔታውን አሟልተው ውሳኔ ያገኙት በቢሮ ቀርበው ውል እንዲዋሉ ይደረጋል። ጥያቄ ካልቀረበ ደግሞ በነዋሪዎቹ በኩል ቅድሚያ የማልማት ፍላጎት እንደሌላቸው ይቆጠራል ነው የሚለው። እና ሌላም እንደዚሁ ቅድሚያ የማልማት መብት ከተፈቀደላቸው በኋላ ወደ ልማት ስለመግባታቸው ክትትል ይደረጋል እና እነዚህ ሁሉ ሁኔታዎች አሉት። በአጠቃላይ ግን እንድትጨብጡ የምፈልገው ቁም ነገር ምንድን ነው? ሀገራዊ ፋይዳ ላላቸው ፕሮጀክቶች ተብሎ ቦታችሁ በልማት ምክንያት እንድትለቁ ከተደረገ ቅድሚያ የማልማት መብት ይፈቀደል ብላችሁ ጥያቄ ማቅረብ አትችሉም፣ እና ይሄን ጥያቄ ማንሳት አትችሉም፣ በመመሪያው መሰረት ማለት ነው። ስለዚህ የብዙ ሰው ራስ ምታት ነው ይሄ ጥያቄ። እንግዲህ ሌሎች ከዚህ ለልማት ሰዎችን ከቦታቸው ማስነሳት ከካሳ ከፋፈልና ከሌሎች ጉዳዮች ጋር በተያዘ ወደፊት ለናንተ ሌሎች የህግ ምክሮችን ማቀርብላችሁ ነው የሚሆነው። ቡድን የተከበራችሁ ፕሮግራሚ ተከታታዮች የብዙ ሰዎች ጥያቄ በተወሰነ መልኩ ለመነሻ የሚሆን እውቀት እንደሚያስጨብጣችሁ አልጠራጠርም። መልካም ጊዜ እንዲሆንላችሁ እመኛለሁ።